ወሬን አይበግረኝም የማንም ወሬ እኔን አያሳጣኝም፣ ሀይሚዬን ብሎ እንግዲህ ለሃይሚዬ ተንበርክኮ ታሪክ ሊሰራ ነው ዛሬ። ሃይሚ በጣም ቆንጆ ናት፣ ቆንጆ በጣም በጣም ወይኔ ዛሬ ዛሬ ዛሬ ይለያል ይለያል ይለያል ምላችሁ እኮ ለዚህ እኮ ነው የኛ ፋሚሊ የጨረቃ ፋሚሊዎች ፎንቃ በፎንቃ ፍቅር ብቻ። የዛሬ ቪዲዮ በደንብ አድርጋችሁ ላይክ ላይክ ማድረግ አለባችሁ። የፍቅር ወሬ ነው የሚወራላችሁ ዛሬ እንግዲህ ሀይሚና ቡሩኬ ከባድ ሰፕራይዝ ይዘውልን መጥተዋል። እንግዲህ ቡራዬ ተንበርክኮ ለሀይሚ ቀለበት እያደረገላት ወይኔ ጉዴ ፈላ ወይኔ ወይኔ ወይኔ እኔ የነሱ ደስታ እንዴት እንደሚያስደስተኝ፣ የነ ሀይሚ ደስታ የሚያስደስተው ካለ ፕሊስ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አለባችሁ። እንግዲህ ወንድማችን ብሩኬ ዛሬ የማንም ወሬ አይበግረኝም፣ የማንም ወሬ እኔን አያሳጣኝም ሀይሚዬን ብሎ እንግዲህ ለሀይሚዬ ተንበርክኮ ታሪክ ሊሰራ ነው፣ ዛሬ ታሪክ ሊሰራ ነው በጨረቃ ፋሚሊዎች ቤት። በቃ ቀለበት ሊታሰር ነው። የሁሉም ሰው አፍ ሊዘጋ ነው። እኔ ዛሬ በጣም በጣም ደስ ብሎኛል። ይሄን ቪዲዮ ዛሬ እኔ በጣም በቃ እኔ በከባዱ ነው የምጠብቀው ማለት ነው። ሁላችሁም የጨረቃ ፋሚሎች ደንግጣቸዋል፣ ይህ ፎቶ ስታዩ እንግዲህ። ሁሉንም በበጎ እንጠብቃለን ማለት ነው። እንግዲህ አላቅም እኔ ቡራዬ ምን አይነት ስራ እየሰራ እንደሆነ፣ ፕራንክ ነው እንዳትለንና ቡራዬ ጭንቅላታችንን እንዳታዞሩ ነው መፈራው። ፕሊዝ ፕራንክ እንዳይሆን ይሄ ነገር ሊስ ቡራዬ ፕራንክ እንዳታደርገው ይህን ነገር። ሀይሚዬ ይመቻት፣ ሀይሚዬ ሁሌም እንዲመቻት ነው የምንፈልገው። እና ዛሬ አይታችኋል እንግዲህ ኦ ማይ ጋድ የዴዚና የአሞራው ነገር ሊከሰት ነው ሊከሰት ነው። ዩቲዩብ መንደር ላይ ማለት ነው። ዛሬ እንግዲህ ምድረ አሽቃባጭ፣ ምድረ ቅናተኛ፣ ምድረ ዝንጅብል ሁላ እንግዲህ አፍሽን ትዘጊያለች። ቡራዬ ዛሬ እንግዲህ ለሀይሚ ያለውን ፍቅር ሊገልጽ ነው። ፍቅር ሊገለጽ ነው ዛሬ። ኦ ማይ ጋድ ፍቅር ሊገለጽ ነው። እኔ አላምንም። በቃ የዛሬ ቪዲዮ እኔ አላምንም። ቤተሰብ ሁላችሁም እኔ አታምኑም እናንተም። ወይኔ ዛሬ አይታችኋል። ማይ ጋድ፣ ወይኔ እግዚአብሔር ያርገው እግዚአብሔር ያድርገው፣ ብቻ አድርገው ነው የምለው ማርያም። በጣም ደስ ብሎኛል። ሁላችሁም እንግዲህ እንኳን ደስ ያላችሁ ነው የምለው እውነት። እኔ ቡራ እንደዚህ ካደረክ በጣም ትልቅ ትልቅ ስራ ነው የሰራኸው ብዬ ነው ማስበው ማለት ነው። ከምንም በላይ የኔ ፎንቃዎች ሀይሚዬ ማርያምን፣ ከምንም በላይ አንቺ የአንቺን ፍላጎት ያለ ይመስለኛል። እዚህ ላይ ሴት ልጁ ናችሁ። ማንኛውም ሴት ልጅ ፍላጎት አላት፣ እንደዚህ አይነት ነገር እንዲከሰትላት። ምንም ምንም ደስታዋ ነው። በቃ ሴት ልጅ ትደስታለች እንደዚህ አይነት ነገር ስታይ፣ እንደዚህ አይነት ክብር ማየት ትልቅ ነገር ነው እና ሀይሚዬን ክብር እውነት ሆኖ እንደው ፕራንክ ካልሆነ እውነት ከሆነ ይሄ ትልቅ ክብር ነው። ብሩኬ ትልቅ ክብር ነው እያደረክ ያለሆነው። አስበው ማለት ነው የዛሬ ቪዲዮ እንግዲህ አላቀ ማርያምን ነው ምላችሁ ለየት ያለ ይመስለኛል እኔ እንጃ ብሩክ ማርያምን የእውነት ለሀይሚ ቀለበት ካሰረላት እኔ እንጃ እኔ ምን አይነት ስሜት ኑሮኝ? ምን አያ እንዴት ሁኜ እንደማለክሱሉ አላውቀውም። ለመመሰላችሁ ብዙ ነገር ስለሚወራ ብዙ ነገር፣ ሀይሚን እንደዚህ ነው፣ ሀይሚን አይፈልጋትም፣ ሀይሚን እንደዚህ ነው፣ ሀይሚ ምናምን ምናምን ብሎ በቃ ብሩኬን እያሳጡትም ነው። ሀይሚዬን በግድ ነው እሱን ያዘችው ምናምን ስለሚባል፣ ወሬ የሰው ወሬ ስለሚያስጠላኝ ይሄ ነገር ዛሬ እውነቱ ነው። የልቤን መሻት እግዚአብሔር ይሞላልኝ ነው ብለው ማርያምን ነው ብላችሁ፣ በጣም በቃል አቅም ብቻ ሀይሚዬና ብሩኬን የሚወድ ብቻ ዛሬ ይህን ቪዲዮ እኔ እንጃ እኔ እንጃ ብቻ አንድ ሺህ አንድ ሺህ ላይክ መግባት አለበት ዛሬ ይሄ ቪዲዮ ማለት ነው። ቤተሰብ እንግዲህ ሀይሚዬ እጇን ዘርግታለች እንዲህ ብላ እኔ አላምንም፣ እኔ አላምንም፣ እኔ አላምንም፣ እኔ አላምንም፣ እኔ አላምንም፣ እኔ አላምንም፣ እኔ አላምንም። ቤተሰብ ዛሬ እውነት አድርገው ዛሬ ጌታዬ እውነት አድርገው፣ እውነት አድርገው፣ እውነት አድርገው ነው ብለው በቃ የአረቢ ጌታዬ እውነት አድርገው፣ እውነት አድርገው እና ማንኛውም ሴት ይሄን ክብር የምትፈልግ ሴት ነች እና ሀይሚዬም ይሄን ክብር ትፈልጋለች። የኔ ፍቅር፣ የኔ ማር፣ ምቀኞች አፋቸው እንዲዘጋ በቃ ከዚህ በኋላ ብሩኬና ሀይሜ ማርያምን። እኔ አንዳንዴ ሳስበው ብሩኬ ለሀይሚ ፍቅሩን ቢገልጽላት ሁሉም አፋቸውን ይዘጉ ነበረ። እስካሁን ለምንድነው፣ እኛ ፊት ለፊት ፍቅር የማይገልጽላት እስካሁን ለምንድነው? እንደዚህ ለሚለው ሰዎች መልስ ይሆናል ብዬ አስባለሁ። ዛሬ እንግዲህ ይሄ ነገር እውነት ከሆነ ማለት ነው ቤተሰብ ለመመሰላቸው አብዛኛውን ጊዜ ብሩኬ እንግዲህ ወድሻለሁ ነው እንጂ አፈቅርሻለሁ ሲላት እኛ ሰምተን አናቅም። አብዛኛውን ሰዎችም ይሄ ነው የሚያናዳቸው። ለምንድን ነው አፈቅርሻለሁ ብሎ የሰውን አፍ ለምንድን ነው ማያዘጋው? ለምንድን ነው ብሩኬ እንደዚህ ምናም ብሎ ብዙ ነገር ስለሚወራ እኔ ብቻ እግዚአብሔር አምላክ እውነት አድርጎ ብቻ ማርያም፣ ጸጉሬን እንኳን አላስተካከልኩም። ተንጨባሬ ነው። ቪዲዮን ሳይሆን ጭብርር ብዬን የገባው ቤተሰብ አላምንም። በቀን ያላመንኩም አብሷ የሚየጃን ዘርግታ ብሩኬ ተንበርክኮ ኦ ማይ ጋድ ኦ ማይ ጋድ ነው የሚያስብለው፣ የዛሬ ቪዲዮ ማለት ነው። ሁላችሁም እንግዲህ ይህን ቪዲዮ የብሩኬናኝ ቪዲዮ ሁላችሁም በጉጉት እንደምትጠብቁ አቃለሁ። እንግዲህ በጉጉት ነው የምንጠብቁ፣ ምንም ሊደረግ አይቻልም። እንደው ዛሬ ብሩኬ እንደው ፕራንክ በልና እንደው አንቄ ሲጥ ነው ማድረግ፣ ሲጥ ነው ማድረግ። የሀይሚዬን ቆሌ ከገፈክ እኔ ብሩኬ ዛሬ አንተ ቆሌ ነው የምገፈው። ስለዚህ ፕሊዝ ብሩኬ ዛሬ እንደው በፈጠረ ፕራንክ ነው እንዳትለን፣ ፕራንክ ነው እንዳትለን በቃ ይሄ እውነተኛ የተፈጠረ ነገር ነው ብለን እኛም አምነን እንድንቀበለው ፕራንክ ነው እንዳትነግር። ያለው ብሩክ ዛሬ እኔ አያርገኝ፣ ዛሬ እኔን አያርገኝ። ብሩክ እኔና አንተ ተጋደልን፣ ተጋደልን። ፕራንክ ያልክ ቀን፣ ፕራንክ ያልክ ቀን ተጋደልን። በቃ ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ቻው ቻው።